በሀገራችን የመንገድ ትራንስፖርት አገልግሎት ዘርፍ ደህንነቱ የተረጋገጠና የተጠበቀ እንዲሆን በከፍተኛ የምርት ጥራት አቅርቦትን ማረጋገጥ፣ የአገልግሎት አሰጣጡን ቀልጣፋና ውጤታማ ማድረግ የተገልጋዩን እርካታ ለማረጋገጥ በሚያስችል መልኩ ዓለም አቀፍ ስምምነቶችን መሰረት በማድረግ የወል ትርክት በሚፈጥር ወይ ደሞ አሰባሳቢ ትርክትን በሚፈጥር መልኩ መዘጋጀቱ የተሽከርካሪ ሰሌዳ አመራረት ስርጭትና አወጋገድ ሀገር አቀፍ ወጥነት በቴክኖሎጂ የተደገፈ የአሰራር ስርዓት እንዲኖር የሚያስችል ነው። በተጨማሪም ድርጅቶች ወይም ደግሞ ታዋቂ ግለሰቦች ሰሌዳን በሚፈልጉት ስም ድርጅት ወይ ደግሞ አይነት በማዘዝ ማሳተም የሚችሉበትንም ሁኔታ የፈጠረ ነው። አዲሱ የተሽከርካሪ መለያ ሰሌዳ ምርት ስርዓቱ ጀምሯል። የመጀመሪያው ባች ተመርቶ ወደ ሀገር ውስጥ ገብቷል። አሁን የሚቀራን ተያያዥ ጉዳዮች አሉ። ዲጂታል ስርዓቱን መዘርጋት ይህንን ታርጋ አድሎ ስራ ላይ ለመዋል የዲጂታል ስርዓት መዘርጋት ይጠበቅብናል። እነህ ቅድም ያልናቸው ሚስጢራዊ ኮዱን የሚያነቡ ታርጋውን ላይ ያሉትን ታርጋው ላይም የሚጭኑ ዳታቤታችን ላይ የሚጭኑ የእኛንም የጸጥታ አካል ዳታቤዝ ላይ የሚጭኑ መሳሪያዎችን እና ሲስተም መዘርጋት ይፈልጋል። የሚቀረን እሱ ነው። እሱን ይህን ሲስተም ከሚዘረጉ አካላት ጋር እየተነጋገር ነው። በዚህ ዓመት በ2018 በጀት ዓመት ውስጥ የሀገሪቱን ተሽከርካሪዎች በሙሉ ሰሌዳ በአዲሱ ለመቀየር ነው። ከምርት አንጻር ይሄ ችግር የለብንም። ከዚህ በፊት የነበረው ታርጋ 9 ሚሊዮን ድረስ ብቻ ነበር የሚያገለግል ዘጠኝ ሚሊዮን ተሽከርካሪዎችን ነበር የሚያስተናግደው። አሁን ላይ ክቡር ሚኒስትሩም ሲገልጽ እንደነበረው በሀያ ዓመት ጊዜ ውስጥ ከአንድ ነጥብ ስድስት ሚሊዮን አካባቢ ደርሰናል። ከዚህ በኋላ የአውቶሞቲቭ ኢንዱስትሪ የመኪና ቁጥር እያደገ ባለበት ሂደት ውስጥ የመመዝገብ አቅማችን ከዘጠኝ ሚሊዮን በኋላ ስታክ ያደርግ ነበር። ስለዚህ አሁን ባለን በዚህ አይነት ኮምቢኔሽን የምንቀትል ከሆነ አንድ መቶ ሀያ ሚሊዮን ተሽከርካሪዎችን መስመዝገብ ያስችልናል ማለት ነው ዚስ ኦል ዳታ እዚህ ጋር በቺፕስ ተቀምጧል። ስለዚህ ተሽከርካሪ ቅድም ክቡር ሚኒስትሩም ሲገልጽ የነበራቸው አጠቃላይ መረጃዎች ኢንትሪንሲካሊ እዚህ ጋለ በራፊዲ ማንበብ ይቻላል፣ በኪዩ አር ኮድ ማንበብ ይቻላል ማለት ነው። ከአፍሪካ ፍሪ ትሬድ አግሪማንት ጋር የኮኔክቲቪቲ ስምምነቶች አሉ፣ ከአፍሪካ ሀገራት ጋር፣ ከአለም ጋር። ስለዚህ ኢዚ ኮኔክቲቪቲ ከመፍጠር አኳያ እና የአፍሪካ የሮድ ሴፍቲ ቻርተርን፣ የትራንስፖርት አግሪመንትን፣ የቬና ኮንቬንሽንን፣ የፓሪስ አግሪማንትን ሁሉንም ያካተተ ነው ማለት ነው። ስለዚህ የዋልተር ሪክቲም ብቻ ሳይሆን አፍሪካን የማስተሳሰር በስታንዳርድ እና በፈረምናቸው ህጎች ደግሞ ታምኖር የመገኘትን ኮሚትመንት የያዘ ነው ማለት ነው።